መጋባት ማለት ላይ የሆነ አይነት ደደሳት ውስጥ እንደ መግባት ነገር ነበረ የሚሰማኝ ለምን አላህን ብለሽ መጠሽ ሰው ፊት ቆመሽ ሰው ፊት ላይ በር ሲዘጋ በጣም ባረከ ላሁ ለኩማ ባረክ አለይኩማ ወጀመዐ በይነኩማ ፊል ኸይር ፈልገው ኒካህ የታሰረ ሰዓት የነበራችሁን ስሜት መስማት ፈልግኩ። ትዳር የሚባለውን ነገር እንደምጠለው በህይወቴ ምንም የምጠለው ነገር የለም። ሸይጣን ነው እንደዛ አልጠለም። እንደ ሰለም እንደውም ዲኑ ላይ ጠንካራ ሳለህ ትክክለኛ እናትሽ ስትንከባከብሽ ነው። ወላሂ እንደዛ ነው የምትንከባከብሽ። ምፈራ የነበረውና የሆነ ስበሳጭ ምናምን እዛች አገባለሁ። በመሀል መህሯን ተናገረች።

ላይክ እናደርጋለን። አሰላሙ አለይኩም ወራህመቱላ ወበረካቱ። ሰላም ውድ እና የተከበራችሁ ቻናል ተከታታዮች፣ በላችሁ በሰላማችሁ በዝት ይበል። እንግዲህ ዛሬ በጣም ደስ የሚሉ ሁለት ሙሽሮች በቅርብ የተሞሸሩትን በቅርብ እንግዲህ ያገቡትን ሁለት ሙሽሮች ናቸው ይዤላችሁ የቀረብኩት። ከመግቢያ እንደተመለከታችሁ በጣም ደስ ደስ ብዙዎች የምንማማርበት ቪዲዮ ነው ማለት ነው። በጣም ደስ የሚል ኢንተርቪው ነበረ፣ ቆይታ ነበረ። የተወሰኑ እንግዲህ የሚያስተምሩትን ቪዲዮ ቀንጨባ አድርጌ ይዤላችሁ መጥቻለሁ ማለት ነው ቀሚስ ማሻአላህ እንድትሏቸው ፈልጋለሁ። በጣም ትዳር እንደምጠላ እንደነበረ እንዲሁም ደግሞ እንዴት እንደተገናኙ ፍቅሯን ስትገልጽለት ከዛም አልፎ ደግሞ ለየት ያለ ሰርፕራይዝ አለ። እኔ አባል እኮ መስሎ ነበር የኢትዮ ሪቨርት እንግዲህ መስራችም ጭምር ናቸው። አላሁ አክበር፣ ማሻአላህ በጣም ደስ የሚል ቆይታ እንመለከታለን። ቻናሉን ላይክ እያደረጋችሁ አዲስ ኮነ ሰብስክራይብ እያደረጋችሁ እንድትቀላቀሉ፣ በድጋሚ መብሩክ እንድትሏቸው ፈልጋለሁ። እንግዲህ ሪአክት ዛሬ ለየት ያሉ እንግዶች ይዤ እመጥቻለሁ። በእርግጥ ዛሬ የእንግዶች ቀን ነው እና የኔን እንግዶች ብዙ የሚለያቸው ነገር አለ። ምንድን ነው የሚለየው? የመጀመሪያው ጥንዶች ናችሁ። ሁለተኛ ደግሞ አዲስ ተጋቢዎች አዲስ ተጣማሪዎች ናችሁ ከጥንድነታችሁ በተጨማሪ፣ ድጋሚ ሌላ ሶስተኛ ልዩ የሚያደርገው ከሌላ እምነት ወደ እስልምና የመጣችሁ በሚል ልዩ ልናደርገው እንችላለን። ብዙ ነገር ማንሳት እንችላለን። ባረከላሁ ለኩማ ባረክ አለይኩማ ወጀመአ በይነኩማ ፊል ኸይር እንኳን ደስ ያላችሁ። እንተዋወቅ ከስማችሁ ቀጥሎ ግን ወዲያው እንድትነግሩ የምፈልገው ኒካህ የታሰረ ሰዓት የነበራችሁን ስሜት መስማት ፈለግኩ። እኛ ናቀ እንስማ። ሄርሜላ ተስፋዬ ወይም የአሁና ደግሞ ሂዳያ ተስፋዬ ኒካህ እንጃ። ኧረ ስሜቱ ይከብዳል፣ ወላሂ በጣም ይከብዳል። ሆን አላ ልብሽ ላይ የሆነ ስሜት አለው። በቃ እዛ ጋር ሚካ ሲታሰር ያለው ፊሊንግ ሱብንላ ላ ይለኛል። ማለት ልክ እንደ ሸሃዳው ትልቅ ባይሆንም ግን በቃ ያንን የሚሰማ ነገር አለ። የሆነ ብቻ ብርቅ የሆነ ስሜት አለ። መደሰት ማለ ምን በቃ እውነት ነት። አልበስ ነው ስሜቱ በጣም ከብዳላት ገልጮ እና ደግሞ በጣም ደስ ይላል። ሆነ አላ ሰኪን አሉ ሚካው ሲታሰረው የፈጠነ በቃ ቀልብሽ ይወርደልሚፈጠ ይረጋጋል። ደስ ይለኛል። ለአንተ ግን ተመሳሳይ ከሆነ ደስ ይለኛል ላይሆን ይችላል ብዬ የማሰብበት አንድ ምክንያት አለ። ምን መሰለህ? ኃላፊነት ነው እየተቀበልክ ያለው። ሰው ነው ወደ ህይወት እያመጣኸው ኃላፊ ሆነ የምታስተዳድረው የምታኖረው ሰው ነው እና ስሜቱ ሁሊስ አልተስካሪም ያው ከባድ ነው በቃ። አዲስ ሙሽሮች እዛው ጫጉላ ውስጡ ነው በቃ። ገና ሁለት ቀን ሶስት ቀን ሲቆይ እኮ ለምንድነው እስከ ዛሬ ድረስ የቆየሁት የሚሉበት የሚፀጽጡበት ፓርት ነው። በነገራችን ላይ ሁሉም አግቢዎች እንደዚህ አይነት ስሜት አለ። በኋላ ላይ አላውቅም እንጂ እንደዚ ይሰማናል። እኛንም ገና ማሻአላህ ደስ ይላል ነበር ብላ፣ አልገረፍካትም? ጥሩ ነው። እንዴት ነው ትዳር ሁለት ሳምንት አይ ቲንክ ኒካሁ ከታሰረው ኒካሁ ከታሰረ አብራችሁ መኖር ከጀመራችሁ ደስ ይላል በጣም። በማይወጣበት ቀን ያስወጣ ናችሁ። ይሄ ጊዜ ከቤት አይወጣም ከሥራም ከምንም እረፍት ተወስዶ ቤት የሚኮንበት ጊዜ ነው እና ቤት ዘመድ ጠያቂ ወዳጅ የሚበዛበት ጊዜ ነው። ያን ጊዜ እንግዲህ ለእኛ ፈቃደኛ ሆናችሁ ስለሰጣችሁን በጣም አመሰግናለሁኝ ስለተወቃችሁ ወደ ትዳር ያምራችሁበትን አጋጣሚ መህር ስንት ተጠየቀ? ነፃ ነው ነፃ አይደለም? የተዋወቅ ነው ኢትዮ ዩኒቨርሲቲ ላይ ነው። የመጀመሪያ ቀናው ሹራ ማለት ቴሌግራም ላይ ነበርና ብቻ ነበረ የምሮጠው። ያው አልሐምዱላህ፣ ሶፊ አላህ ጀዛዋን ይክፈላት። የኔ መንገድ ላይ ከመጣው በኋላ ወደ ቲክቶክ አለም ጎራ ብዬ ነበር፣ እና አልሐምዱላ ቲክቶክ ላይ በጣም ብዙ ሙስሊሞች ሪፍ ነበር የተቀበሉ፣ እና በዲያውኑ ነው እንደዚህ አይነት እንቅስቃሴ የገባሁት። መጀመሪያ ላይ የላይቭ ፕሮግራም ነበረ፣ ከዛ ሱ ሲያልቅ ደግሞ በቃ ግሩፕ ይፈጠር ተባልና ግሩፕ ተጀመረ። ከዛ በኋላ የሆነ ረመዳን ሳላስበው ደረሰብኝ። የሆነ አንዱን ሲይዝ አንዱን ስጥል አንዱን ሲይዝ አንዱን ስጥል እና በቃ አዲስ አበባ ያለ ሰለምቴ ይሰብሰብ ተባለ እና ተገናኘን። የዛን ቀን ለመጀመሪያ ተገናኘን እና አህመድም ማለት ነው ዛንቀንቀቦሳንድቀትቃሰዩኒቨርሲቲ ተቋቋሚቲ ዩኒቨርሲቲ ተቋቋሚ ሰፊው ጎጆ ማለት ነው። ከዛ ትንሽ አሪፍ ነው ሴም ፔጅ ላይ ስትሆኝ አንዳንዴ ጥሩ ነው። ሁለታችሁም ሪቨርት መሆናችሁ፣ ከዛ ደግሞ አንድ ቦታ ላይ እየሰራችሁ መሆኑ ብዙ የሚያግባቧችሁ ነገር ይኖራል ብዬ አስባለሁ። ከዛ ውጭ ቻሌንጅ ያደረጋችሁ ነገር ካለ አለን። ያው ትንሽ እንዴት ነው ዲኑ ላይ የሚለውን ነገር ነው ማለት እኔም ተመላሽ እሱም ተመላሽ ስንሆን በእርግጥ ጥቅሙ ይበልጣል፣ ግን ደግሞ መዘናጋት እንዳይፈጠርብን በጣም እንትን እንል ነበረ። ለምን ብዙ ጊዜ እንደዚህ ሰለምቴዎችን ምናምን ነገር ያግቡ የሚባለው ቀራ ድን በጣም ጠንካራ የሆነ ሰው ምናምን ለምን እሱም ሲቀጥል ደግሞ ከሴቷም ወይም ከወንዱ ጀርባ ያለው አካል እንዳለ ካፊር ነው፣ ጦርነት ነው። ለዚያ ራስ ስቴጅ ዳዋ ነው የምታደርጊው ለሆነ ነገር ስቴጅ ዳዋ ነው እንቅስቃሴሽ እንዳለ ለዛ ማህበረሰብ ዳዕዋ ላይ ነሽ፣ እና ሰብርን ይፈልጋል። ስድብ፣ ግል ምጫ፣ ብዙ ነገር ሊኖረው ይችላል እና ያንን ነገር የሚቋቋም የሚችል ሰው ዳዕዋ ማድረግ የሚችል ሰው ይባላል። በኡስታዞችም ስናማክል እንደዛ የምንባለው ግን አሁን ላይ ግን እኔ እንጃ እንደሰለምኩ እንደውም ዲኑ ላይ ጠንካራ ሳለ ነገራችን ላይ ልክ እንደ ሰለምቴዎች በጣም ማሻአላህ ማሻአላህ ልንላቸው የሚገቡ ብዙ ሰለምቴዎች አሉ። እንግዲህ ከሰለሙ በኋላ ራሳቸው ተምረው ሌሎችም ለማስተማር ቤተሰቦቻቸውን ለማስለም ሌሎችም ብቅ ቁርአን ለማስቀራት የሚሞክሩ ቀርተው ልክ ለምሳሌ አሁን ንስጥ ኡስታዝ ካሊድ ክብሮ ሁላችሁም ተወዳጅ ሰለምቴ ነው። ኡስታዝ ነው። በዚህ ስለ ቁርአን ሲተነትን ተመልክታችሁታልና ብዙ ሲያስተምር ኡስታዛችን ለምሳ አላህ ይጠብቅ። እንዲሁም ደግሞ ነ ኡስታዝ ወሂድ ቲክቶክ ላይ ማለት ነው ተመልከቱና፣ በጣም ጀግና ሰለምቴዎች አሉ። አንዳንዶች ደግሞ ልክ እስልምና ከገቡ በኋላ ባለማወቅ ያን ነገር ጠለቅ ብለው እንዲሁም ደግሞ የሚቀርባቸው ባለመኖሩ እና ዲናቸውን ባለማወቃቸው አብዛኛ ሰዎች ከእስልምና የሚወጡም ሰዎች አሉ። ግን እንደ ሰለምቴ እዛው ከቆዩ በጣም ጠንካራ የለም እራሳችን ፈትሽ የምሬ ነው። እስኪ ሚንበር ቲቪ ላይ የሚቀርቡ የኔ መንገድ ላይ ብዙ አስተማሪ ሰዎች አሉ፣ እና አላህ ይጨምርላቸው። ለቤተሰቦቹ አላህ ሂዳያ ያስጣቸው። በጣም ደስ ይላል። እስኪ እንመልከት። ዘናጋለንላ። አልሀምዱሊላህ በብዙ ነገር ሼፕ እያደረገኝ ያለ ሰው ነው። አህመድ ቤተሰብም ተገኝቶ ነበር ፕሮግራማችሁ ላይ እነሱ ቤት ነው ፕሮግራም የተደረገው፣ እንደውም እዛው ቤት ነበር። እንዴት ነበር ስሜታቸው? በጣም ደስተኛ ይመስሉኛል። ታውቂያለሽ፣ ለአራት ወር ያክል አባቴ ጨክኖብኝ ነበረ። ላይክ ከፋዘር ጋር ያለን ግንኙነ በጣም ጥብቅ ነው። በጣም በህይወቴን ስብስብ በምልለት ሰው አለ አለ ወላሂ። ያለ ነፍስን አውጥቶ ለሰው መስጠት እንድንችል ቢያደርገኝ ኖሮ ነፍሴን ሰላምንታ ለአባቴ ይሰጥ ነበረ ወላሂ። ለምን ያሳደገኝ እድገታል የመጣበት ላይ ብላለ እና ለአራት ወር ያክል ሲጨክንብኝ ወላሂ ይሆናላ ህይወት እሰራለው ለራሴ ያላነስኩ፣ ግን ሬት ሬት ብሎኝ ነበረ። ወላሂ በቃ ሬት ሬት እና ይሄ ኒካህ ነው በሰላምምስሰስ አላመንም ነበር። ብዙ ጊዜ አለምጣለሁ ትዳር በጣም የምፈራ የነበረው እና የሆነ ስበሳጭ ምናምን ዛች አገባለሁ ነበ አገብቼ ገና አግለቻለሁ ቤትም እያለ ነገር ብይ አይ ከተወቆ አገባል ነበረ ብሎ ሀዘርና አላመንም ነበር። እና በቃ አጎቶች ደውለውለት ምናምን ሲነገር እየቀለደች ነው ተዋት ነበር ሲል የነበረው መጨረሻ ሰዓት ላይ ግን በቃ ሽማግሌ ከተላከ ምናምን በኋላ እኔ እንጃ፣ ፊል ያደረገ ነገር ይለያል። በጣም ደስተኞች ነበሩ። እንደ እኔ አልሐምዱሊላህ ቤተሰቦች ናገርቶልኛል። ዋላሂ ስቲል ነው። ማህበረሰቡ ትንሽ እየረገጣቸው ነው። እነሱ እየተወቀሱ ነው። ሞር ደግሞ አሁን በኒካው በኩል ማዘር ስራ ቦታ ላይ መስራት አልቻለችም። ገኝታቸው እንዴት ጭራሽ እንዴት ደግሰሽ እኔ በሆነ ገላት ነበር ይላሉ እና እኔ እንጃ አላውቅም። በእርግጥ ሀቂቃ እነሱ የምርዛ ፕሮግራም ላይ የማይገኙ ቢሆን ኖሮ ፕሮግራሙም አይሆንም ነበረ። ለምን ኒካ አስረናል አንገታችንን ደፍተን እንሰበሰብ ነበረ። ግን ወላሂ አላ ያክብራቸው አላ ሂዳያን ይስጥልኝ፣ ለሁሉም ስጥልያ። እንዴት ነበር አህመዳን ሙሉ ፕሮግራም ነው። ከዛ በኋላ አሊሽ መስጅድ እንደውም ትንሽ ፕሮግራም አዘጋጅተው ሰርፕራይዝ፣ እንኳን ብዙ ፕሮግራም አልነበረም። ግን ደስ ይለበር በጣም። እነሱ ጋር የነበረው ነገር በጣም ደስ ይለበር፣ ከጠበቅኩት በላይ የተቀበሉት ደስ ይላል። የረሳችን በመሀል ምህሯን አረሳም። ልጅ አይነገርም ማለች እንትን ነው እኮ አሁን ያው ከምህር ጋር ተያይዞ ብዙ ነገር ነው እየሰማሁ። በተለይ ሰሞኑ አስር ሚሊዮን ሰምታችኋል? አስር ሚሊዮን ምህር ተጠይቀው በዛ የታሰረች ልጅ አለች እና ያው ወንዶችን የማራቅ ነገርም አለ የእናንተ ቀላል ነው፣ ቀላል አይደለም ወይ ለማለት ይመስለኛል አጠያቋ እና ሴቶች ታላቸው አይነገርም ማለች እየሸፋፈነች ነው። ማሻአላህ ጎበዝ ናት። ወላሂ ምን መሰለሽ ከዚህ ጋር ማንሳት የፈለኩት ወቅቱ በጣም ፊት ነው የበዛበት ወቅት ነው። ወንዱም ሴቱም እየተፈተነ ያለበት ወቅት ነው፣ እና በጣም እየተፈራም ነው። ትዳር እንዴት ነው መኖር የሚቻለው? እንደዚህ እየተኖረ ካልታየ ከባድ ነው የሚሆነው፣ እና እንደው የሆነ ነገር ብትሉ ደስ ይለኛል። የፈለገ ብታራዝሚ እናንተን ብትዩ የሆነ የሚያስጠላ ሐያት ታሳልፊበታለሽ እንጂ አይቀርልሽም ትዳር። ለምን የሰው ልጅ ነሽ ትበያለሽ፣ ጠጫለሽ፣ ሶ ማግባት ምናምን የመሳሰሉ ነገሮች አሉ። ሲቀጥል ደግሞ በዲነል ኢስላም ትዳር በጣም የኢማን ግማሽ ነው እና ያገባ ሰው እና ያላገባ ሰው እኩል አይደለም፣ ግማሽና ሙሉ። በቃ ሙሉ እንግዲህ ያገባችሁ ማለት ነው እና ያ ያ ነገር አለ። እንደ እስልምና ደግሞ ወላ ትዳር እንጃው የምጣዩ አይደለም ሐቂቀተን እኔ አልሐምዱሊላ ወላ በቀድሞ ህያቴ ላይ ትዳር የሚባለውን ነገር እንደምጠላው በህይወቴ ምንም የምጠላው ነገር የለም። ሸይጣንን እንደዛ አልጠላውም። ከምር ነው የምልሽ። የሆነ መጋባት ማለት ለኔ የሆነ የነደደ ሰዓት ውስጥ እንደ መግባት ነገር ነበር የሚሰማኝ። ለምን አካባቢ ላይ ከማየው እኔ ያደግኩበት ሰፈር ላይ ሴት ልጅ ስትሸጥ አቃለሁ ትሸጥ ማለት በቃ አካባቢው መጥፎ ነበረ፣ እና ያንን ላይፋይቼ ምናምን ነገር እኔ ዘጠኝ ሰዓት ጸበል እንጠመቅ ስንወጣ እነዛ ሴቶች በዛ ኋላ ላይ ሆነው ሳያቸው አይገባኝም ነበር፣ ምልሽ በቃ እንጃ። ሴትነቴንም ነበር የምጠላው በዛ ሳይድ ብቻ ነበር በቃ ነበርበ እና ባልና ሚስት ሆነ ደግሞ አብዛኛው ጊዜ ድብድብ ይበዛልኛ ሰፈር በቃ በየሳምንቱ የምታብጥ ሴት አጠፋም ከኛ ሰፈር እና የሆነ በቃ የሆነ ጭቅጭቅ ድብድብ መራገጥ የሆነ እና በጣም ይቀፋኝ ነበረ። በህይወቴ ማለት ነ ስቲል አባደር ሁለት ዓመት ስሟ አሉኝ በጣም ቅርብ ጓደኞች ከጓደኛም በላይ ቤተሰብ የሆኑ ሰዎች አሉና ሁሌ የምንጣላበት ጉዳይ ነው። ስለ ኒካህ ሲነሳ ሹራ ትቼ ነበረ የምወጣው ስለ ትዳር ሲነሳ ረግጫቸው እወጣለሁኝ። በቃላ የሆነ ብዙ ትዳሮች መልሻለሁ በላሂ ይሆናል። አልቀው አልቀው አልቀው አልቀው አልቀው አልቀው አልቀው አልቀው አልቀው አልቀው አልቀው አልቀው አልቀው አልቀው ይነሳል ስልኬን አጠፋው ነው የጠፋለው። በነገራችን ላይ ከዚህ ጋር ተያይዞ ጎረቤቶቻችን ቤተሰቦቻችን የሚኖሩትን ህይወት እኛ የምንኖር ይመስለናል አብዛኞቹ እዛ ቤት ረብሻ አለ፣ እዚህ ቤት ደግሞ ሰላም ይኖራል። ሁሉም ቤት አንድ አይደለም ማለት ነው እና እዛ ቤት ስለተራበሹ እዛ ቤት ስለተደባደቡ፣ የእነዛ ሰዎች ትዳር ስለተበጠበጠ የእኛም ትዳር ይበጠበጣል ማለት አይደለም። ግን ተጽዕኖ ስለሚያደርግብን ይህን ነገር ደግሞ ያው እንግዲህ እንዳልሆነም ጭምር ለማስረዳት ነው የሞከረችው። በጣም ጥሩ ነው። እስኪ እንመል ቤትም አልኖርም እዚህም አልኖርም እደበቃለሁኝ። ለምን በቃ የሚታይ ነገር መልካም አልነበረም ብቻ ነው። ግን ወደ እስልምና ስትመጪ ግን ሁሉም ነገር የራሱን የሆነ አደብ አለው። ሴት ልጅ ሐቁ አለ፣ ወንድ ልጅ ሐቁ አለ። እንደ ባልና ሚስት ስትኝ ደግሞ ሐቄን ይጠብቃል ሐቁን ይጠብቃለሁለጥሽ ብቻ ነው። ምንም የሚጎድልሽ ግራ የምትጋቢበት የሆነ የምትጨቆኝበት የምጨቆኝበት ህይወት አይደለም።

እናታችን ከድጃ ማለት ነው። ደስ ይላል፣ በጣም አልኮራም። አህመድ አልኮራም። ቢኮራ እዚና። ደስ ይላል በጣም። እስቲ ስሜታችንን እንስማ። በቤት የምትገላለጹት ይኖራል። አዲስ ሙሽራ ደግሞ አያልቀበትም። አይደለም ናቸው። ወላሂ አህመድ እንደዚህ እንደሚታየው አይደለም። የዋህ ታውቂያለሽ ባይኖር እሱ አጠገብ አሁን ላይ ያሪፍ ነበር። ይሄ ነገር ሰራ ማለት ነው። ከምር በጣም ምስኪን ሰው ነው። ለእኔ አይደለም የምልሽ፣ ላወቀው ሰው አንቺን አሁን አውቆሻል አይደል? የሆነ ነገር ብትይው በቃ ጭንቅ ጥብብ ቢሆን በቃ ፊል የሚያደርገው ነገር አለ፣ ይሯሯጣል። ሁሉም ሰው እና እኔ ደግሞ ትንሽ ጸባይ የከባድ ነው። ቶሎ አኩራፊ ቶሎ ተደሳሽ ነገር ነኝ። ሞር ጀማአ ላይ ሲሆን ደግሞ ጫና ሲበዛብኝ አልችልም መቆጣጠርና በእኔ ቦታ ሆኖ ስናደድ ደብቆ የሚያረጋጋኝ እሱ ነው። እንደ አባት እንደ ወንድም ወላሂ እንደ ጓደኛ እኔ በህይወቴ አንድ ሰው ሁሉ ነገርን ይሸፍናል ብዬ አስቤ አላውቅም። አህመድ በቃ የቀረበው ፓርቲ የለም ስቲል እናትም ጭምር ነው ወላሂ ነው የምልሽ። አላህዬ ድክመቴንና ጉድለቴን የሰጠኝ ተቀልሽ በቃ አሁን ላይ ሙሉ ነኝ አልሐምዱሊላህ። እሱ ነገር ባህመድ በጣም ነው የምወደው ወላሂ። የሆነ እንዴት ነው፣ በየዋህነቱ ምክንያት ብዙ ሰው ለጠቀ ይሞክራል። ብዙ ሰው ወላሂ አንዳንድ የዋህነትና ጅልነትን መለየት የሚያቅታቸው ሰዎች አሉ። እንደዚህ አውቀሽ የምትችይው ነገር ነው። አዎ፣ ግን ጅልነት ሲሆን ደግሞ ሳታውቂ ነው የምትጎጁ። እያወቀ እየተሸከማቸው እንኳን እንዴት ነው በቃ ከጎኑ ሆኖ አይ በቃችሁ የሚል ሰው ስለሌለ ብዙ ሰው ሊረግጠው ይሞክራል። ግን እኔ እንጃ ብቻ እኔ ጸባዩ፣ ወላሂ በጣም ነው የሚገርም። ይሄ ጋ እኔ ብቻ አይደለሁም ድፍን እሱን አሕመድን የሚያቅ ሰው ብትጠይቅ ጠርተሽ እንከን አይወጣለትም። መሳቅ ብቻ ነው ስራው፣ የሆነ ነገር ስትው መቀበል ነው ስራው። ወላሂ ይታዘዛል። እንደ ጻ ነ የሆነ ስልክ ይሄዳል

እሱን አምናለች። ሰው የተለየች ነች። አንዳንዴ ግን ከውረባሽነት ደስ ይላል። የምር ዝም ስትል በጓደኝነት ሳይዳለ ግን በአራት በሶስት በአራት ቀን ውስጥ ግን የተገለበጠችው የምር በቃ ትክክለኛ እናትሽ ስትንከባከብሽ እንዴት ነው? እንደዛ ነው በጣም ምትንከባከብ በቃ ግልብጥ ነው ያለችው። በፊት አስቸጋሪነቷ ምናምን፣ አሁንላ ደስ ይላል። በጣም ባይቋረጥ ደስ ደስይላልላ እስከ ጀነት ያዝልቀው እንደተዋደዳችሁ እንደተከባበራችሁ የምትቆዩ አላህ ያድርጋችሁ። መገባታችሁን ምክንያት አድርገን እንኳን ደስ አላችሁ ለማለት ነው እዚህ ድረስ የጠራኋችሁ። ማሻአላህ ማሻአላህ ማሻአላህ ማሻአላህ! አልፍ መብሩክ አልፍ መብሩክ! ወላሂ በጣም ደስ ብሎናል። ኢንተርቪው በጣም የሚገርም ነበረው። ደስ ብሎኛል። እባካቸው ዋላ እስከ መጨረሻ እንዲያደርግላችሁላችሁ እንዱ አድርጉላቸው። ባረከ ላሁ ለኩማ ወባረከ አሌይኩማ ወጅማ በይነኩማ ፊልከይር። ብዙዎቻችን ከነሱ ትምህርት እንደወሰድን ተስፋ አደርጋለሁ ማለት ነው። እንሻላ በጣም የሚያስቀንጠ በጣም ነው ደስ ያሉኝ ሲጋቡን በጣም ደስ ብሎኛል። ሳቀርብላችሁ ነበር አሁንም እና ይህን ቪዲዮ ከመጪውም በላይ አሰራጩት፣ መልካም ምኞታችሁን ግለጹ። እኛንም ደግሞ እንዲህ አለ ጣፋጭ ሆነ